የመተማ ዮሐንስ ከተማ በፋኖ ኃይሎች ቁጥጥር ስር መሆኗ ተገለጸ። ሱዳን ድንበሯን እንደዘጋችም ተመልክቷል። ከትላንት ጀምሮ ሲካሄድ የነበረው ውጊያ በዛሬው እለት የአብይ አህመድ አገዛዝን የጸጥታ መዋቅር በማፍረስ ከተማዋን ሙሉ በሙሉ መቆጣጠር መቻሉን የአማራ ፋኖ ጎንደር እዝ አስታውቋል። የሱዳኑ የዜና ወኪል ሱዳን ትሪቡን የፋኖ ኃይሎች የመተማ ዮሐንስን ከተማ ተቆጣጥረዋል፣ የመንግስት ኃይሎች ወደ ሱዳን ገብተዋል፣ ድንበሩም ተዘግቷል ሲል ዘግቧል። የአማራ ፋኖ ጎንደር እዝ አርበኞች ክፍለ ጦርና የአጣና ዋሴ ክፍለ ጦር በጋራ በፈጸሙት የማጥቃት እርምጃ ነው የአብይ አህመድ ሰራዊት ከፍተኛ ኪሳራን አስተናግዶ አብዛኛው ኃይሉ ምርኮና ቁስለኛ የሆነው። የአማራ ፋኖ የጎንደር እዝ የፋይናንስ ቁጥጥርና የአርበኞች ክፍለ ጦር ዋና አዛዥ ሻለቃ ብራኑ ነጋ ለአንከር ሚዲያ እንዳረጋገጡት አሁን መተማ ዮሐንስ በቁጥጥር ስር ይገኛል። የብልጽግና መዋቅር ሙሉ በሙሉ ፈርሷል። የመተማ ወረዳን በሙሉ ነፃ ያደረገው የፋኖ ኃይል ከምዕራብ ጎንደር የብልጽግናን አገዛዝ ጠራርጎ ለማስወገድ እንደተዘጋጀም ሻለቃ ብርሃኑ ለአንከር ሚዲያ ገልጸዋል። አርበኞች ክፍለ ጦርና አታናዋሴ ክፍለ ጦር በጋራ በጥምረት በተደጋጋሚ ለሶስት ቀን ብዙ አውደ ውጊያዎችን አድርጓል። ነገር ግን ጠላት ባቀደው ልክ ሳይሆን፣ የአማራ ፋኖ ባቀደው ልክ ፊት ለፊት ጠላትን እየተናነቀ ቁስልና ምርኮኛ እያደረገ መሳሪያውን እየማረከ ወደፊት በመገስገስ ትናንትና ኳችትን ተቆጣጥረን ዋልን። ዛሬ ከሌሊቱ ዘጠኝ ሰዓት ላይ የእኛን ጥምር ኃይል በማሰማራት መተማ ዮሐንስን በቁጥጥር ስር አውለናል ማለት ነው። እና አጠቃላይ አሁን በዚህ ያለው ድባብ እጅግ በጣም ከባድ የሆነ ህዝባዊ ንቅናቄ አለ። ትግሉ እጅግ በጣም ተፋፉ ነው ያለው። ጠላትም እየተንኮላሸ አብዛኛው የፈራራፈው የስርዓቱ አደርጋይ የነበረው መግዚት አድማ ብተና ሰላም አስከባሪ ፖሊስ የሚባለውም የፌዴራል ፖሊስ የሚባለው ወደ ፋኖ በሀገር ሽማግሌና በሃይማኖት አባቶች አማካኝነት እጅ እየሰጠ ነው የሚገኘው በበርካታው በበርካታው። ስለዚህ አሁን ሁለቱም ክፍለ ጦር ወደፊት ነው የሚቀጥለው። ምዕራብ ጎንደር ዞንም በዚህ ሶስት አራት ቀን ነጻ እናወጣለን ብለን እናስባለን። መሳይ ሻለቃ ብርሃኑ፣ አሁን መተማ ዮሐንስ ሙሉ በሙሉ በእናንተ እጅ ነው የሚገኘው እንግዲህ ሱዳን ትሪቡን የተሰኘም የሱዳን ዜና ወኪል ይህንን አረጋግጦ ነው የዘገበው። እና ስለዚህ አሁን ከተማው ሙሉ በሙሉ በእናንተ እጅ ነው የሚገኘው። የመንግስት መዋቅር ፈርሷል፣ በሚገባ ፈርሷል። ብልጽግና በሚገባ ፈርሷል። አጠቃላይ አሁን መዋቅሩ ተበትኗል። ብልጽግና የሚባለው እዛ ባለቤት አይደለም፣ በፋኖ ቁጥጥር ስር ነው የሚገኘው። የተለያዩ የፋኖ አደረጃጀቶችን ህዝቡን ሊታደጉ የሚችሉ አንዳንድ አሰራሮችን፣ መዋቅሮችን እየሰራን ነው የምንገኘው እንዳማራ ፋኖ። ስለዚህ ያ ብቻ አይደለም አሁን ጎንደር ዞንንም በሶስትና በአራት አቅጣጫ ከበነዋል። ከምዕራብ ጎንደር ዞን ወደ አዘዞ የሚሄደውን በሶስት በአራት ቀጠና ላይ አስቆርጠነዋል። ስለዚህ ምዕራብ ጎንደር ዞንም ነፃ የምናደርግበት ሁኔታ ነው ያለው። ትግሉ በሚገባ ባህሪፍ ሁኔታ ላይ እየሄደ ይገኛል። አሁንም አንዳንድ ወረቤት የክፍለ ጦር አካሎች የእኛ ወደ ትግሉ ወደ እኛ ጎን ተሰልፈው በአጭር ጊዜ ውስጥ ወደ ጎንደር የምንገሰግስበትን ሁኔታ ማመቻቸት መቻል አለብን። በቃ ብልጽግና ፈርሷል ማለት ፈርሷል በሙሉ ልብ የሚዋጋ ስነ ልቦና ያለው ወታደር የለውም። ይህም ደግሞ በተግባር ያረጋገጥንበት ሁኔታ ነው ያለው። ሻለቃ ብርሃኑ፣ እንግዲህ በዘገባው ላይ እንደተመለከተው በርካታ የሚሆኑ የመንግስት ኃይሎች ከፌዴራል ፖሊስም ከወታደሩም መሳሪያ ፈተው ወደ ሱዳን ገብተው ለሱዳን መንግስት እጃቸው መስጠታቸው ወይም ደግሞ ሱዳን ድንበር ውስጥ መግባታቸው ነው የተገለጸው። ሱዳንም ድንበሯን መዝጋቷን አስታውቃለች። እነዚህ ነገሮች እንዴት ነው አጠቃላይ እንቅስቃሴውን እንዴት እየቃኛችሁት ነው? እነዚህ የብልጽግና ሞግዚቶች በእርግጥ ያው ተስፋ የቆረጡ በህዝባቸው ላይ እጅግ በጣም አጸያፊ የሆነ ተግባር ሲያደርጉ የነበሩ ባንዳዎች ምንጊዜም ከአማራ ህዝብ ጋር የምንኖርበት እድል አይኖርም በሚል በተስፋ ቆራጭነት ትክክል ነው ያኮበለሏሉ። ነገር ግን እነዚህን በየትኛው አቅጣጫ የአማራ ፋኖ አሳደን ለፍርድ እናቀርባለን፣ በስር ቁጥጥር አድርገን ለፍርድ እናቀርባለን። እና ዞሮ ዞሮ ምንድን ነው ዛሬ ነው እንግዲህ ሁሉ ቆጥ የተሰራ እና ብዙ አሰራሮችን እየሰራ ነው ያለ ነው። ህዝቡን ይዘኗል። ስልጣን አባትን ይዘናል። የሀገር ሽማግሌ፣ ሃይማኖት አባትን፣ ወጣቱን አጠቃለ እንደ አዲስ አሰራር ጀምረናል። ስለዚህ ብልጽግና አሁን ዋና ወገ የነበረ የተለያዩ መተማ ማለት ጎርገር ከመሆኑ አኳያ ብዙ ብሔራዊ ደህንነቶች ሁሉ ነበር ያ ሁሉ እንደ ጉንተናል እንደ ጉንተናል። ዛሬም ነገን እናሰናዋለን በህዝብ ፊትም ለፍርድ እናቀርባለን። በዚህ እንዲሄድ መሄጃ የለውም። አሁን ወደ ኢትዮጵያ መሬት በየትኛው ማቅጣጫ መሰናፈኛ የለውም። ያው እንግዲህ አሳደን ነገ ደግሞ እየያዝነ በሚዲያ የምናውለው ይሆናል ማለት ያለው ሻልቃ ብራኑ፣ በመጨረሻ ብዙ ጊዜ ፋኖች ከተማን ይቆጣጠራሉ ያሰቡትን አሳክተው ተልኳቸውን ፈጽመው ከተማውን ለቆ የሚወጡበት ሁኔታ ነው እንግዲህ ባለፉት አንድ አመት ያየ ነውና። አሁን እናንተ ባለፈው ቋራንም እንደዚሁ መቆጣጠራችሁ ታውቋል። አሁን የምታደርጉት እንቅስቃሴ ከተማን ይዞ የመቆየት ነው ወይስ ተልኮ ፈጽሞ የመውጣት ሁኔታ ነው የሚኖረው? አሁን ብልጽግና ነብሱ የወጣ የሞተ ራስን ስቶ አልጋ ላይ የወደቀ የአሻንጉሊስ ስብስብ ነው አጠቃላይ ማውቅን ወይም የሚኒተሪው ክንፍ የስርአቱ አገልጋይም እንደዛ ለክ ነው። ዞሮ ዞሮ እኛ የራሳችን ታክቲክ አለን። በነገራችን ላይ ዝም ብሎ እኛ አሁን ነጻ ቀጠናዎችን እየተቆጣጠርን ህዝባዊ አደረጃጀቶችን ጊዜያዊ ኮማንድ እያቋቋምን ነው የምንሄደው። ህዝበ መሰረት ያለው አደረጃጀቶችን እየሰራን ነው የምንሄደው። ነገር ግን ባለን የትግል አስተላለፍ አኳያ እንደ ልበልህና አሁን እኛ ትልቁ ስራችን ምንድን ነው መሰለ፣ ይሄ የጠላት ሀይል ሙሉ ማቴሪያሉን እንደያዘ እንዲወጣ እኛ ንተእድም ሙሉ ማቴሪያሉን ሎጂስቲኩን አስረክቦ እንዲወጣ ነው የምንፈልገው። በመከላከያ ስም የተደራጀው የገዳይ ጨፍጫፊ ቡድን፣ የብልጽግና ሞግዚት ሰራዊት የተለያዩ ለእኛ የሚጠቅሙ የተለያዩ የውጭ ወራሪዎችን የምንከላከልበት መሳሪያዎችን በእጃችን ማድረግ እንፈልጋለን። የእኛ እቅድ አሁን ባለንበት ሰዓት የሚቆረጠው ተቆርጧል። ነፃ ቀጠናዎችን፣ ህዝቡ አደረጃጀቶችን እየሰራን በህዝብ የተደገፈ እንቅስቃሴ እያደረግን ስለሆነ ወደፊት መግፋት ነው። ይሄ ነው የእኛ አቋም እንጂ ለምሳሌ በሽ የሚያስጨምቁ እጃ አይነት የሆነ ጥቃት አድርሶ ወደ ኋላ ለመሸሽ አይደለም። እያም የሆነው ጠንካራ የደህንነት መረብ ያለው ስርአት ወይም መንግስት ጠንካራ የሚሊተሪ ክንፍ ያለው መንግስት ሲሆን ነው። ይህ እኮ የፈረሰ የተበተነ የፖለቲካ ፍልስፍናውን የማያውቅ በሰከረ ፖለቲካ ውስጥ ዛሬ የተናገረው እነዚህ የማይደግም ስብስብ ነው። ይህን ስብስብ ደግሞ ከአማራ ህዝብ ትከሻ ለአንዴና ለመጨረሻ አውርደን ያው ለመቅበር ዝግጁ ነን ለማለት ነው። ይህ በጣም ትልቅ ወሳኝ የታሪክ ክስተት ነው። እንግዲህ በሱዳን ያለው ሁኔታ ይታወቃል። በእርስ በርስ ጦርነት ውስጥ ያሉ ሀይሎች ናቸው እየተፋለሙ ያሉት ድንበሩን እንዲዘጋ ውሳኔ ላይ እንደተደረሰን የተሰማው ደግሞ መጨረሻ፣ ማለት የምትችሉት ነገር ካለ በየትኛው ቀጠና ያለ የአማራ ተወላጅ የሆነ ሁሉ የትግሉ ባለቤት እንዲሆን ጥሪያችን እናስተላልፋለን። ምክንያቱም ይህ አስራ አንደኛው ሰዓት ተኩል ላይ ነው። አሁን ያለ ነው። በዚህ ሰዓት የትግሉ ባለቤት ሆኖ የሚከፈል መስዋዕትነትን ጥልቀን ስለሆነ ከአማራ ፋኖ ጎን ሁሉም አካል እንዲቆም ጥሬን አስተላልፋለሁ። ከዚህ በተረፈ ምናልባት ገብቷቸውን ሳይገባቸውም የሥርዓቱ አገልጋይ ሁነው የዳቢሎስ ወይም ከሰይጣን ጎን የተሰለፉ ከፈረሰውና ከሞተው የብልጽግና ቡድን ጎን ተሰልፈው ህዝባቸውን ለሚወጉ አጠቃላይ የጸጥታም ይሁን የፖለቲካም ይሁን ክን ሁሉም ወደ ቀልቡ ተመልሶ ወደ አማራ ፋኖ በይቅርታም ይሁን በተለያየ መንገድ ህዝባቸውን ይቅርታ ብለው የትግሉ ባለቤት እንዲሆኑ እንደ አርበኞች ክፍለ ጦር እንዳጣናዋሴ ክፍለ ጦር ጥሪያችን እናስተላልፋለን። በጣም ነው ማመሰግነው ሻለቃ ብራኑ ነጋም። እኔም አመሰግናለሁ መሳይ Thank